እባክህ እባክህ ዝናብ፣ እባክህ ተው፣ እባክህ ትሞታለህ። ዝናብ እባክህ ምንውናል፣ ችግራለ አውራጣ። እንዴት እንደሆነ አልገባኝም፣ ዝናብ ያለንበትን ሰፈር አውቋል። ስልኬ ከጠፋ ወይ ደግሞ አንድ ነገር ከሆንኩ እንድታውቁት ያክል ነው። ዝናብ ወይ ማህሊት ናቸው ተጠያቂዎች ፖሊስ እንደታሰቡ ፖሊስ ነገሩን ካወቀ ሉላን አሳልፎ ለዝና ነው የሚሰጣት። ህጋዊ ሚስቱ መሆኗን አትርሱ። እንጂ አዎ ጋሽ እስከመቼ የሰው ቤት ትኖር፣ ያለሽ አግቢና የራስሽን ህይወት ኖር እያሉኝ ነው። ለነገሩ እውነታቸውን እኮ ነው። እኔ ቤት እንዲ ሲጀመር ከዚህ ቤት ለምትወጭና ነው አይጋሽ እሱስ መውጣት ይኳ አይቀር እንዴ ቅድስት ምን ማለት ነው? ለምንደ የምትወጪው? አይ ጋሽ እናቴ የባትለኝ እኮ ነው ያስባለሁ። የወላጅነት ጣሙ እንደመዋንታይቻለሁ ወግ ማድረግ ማየት ማግባት እፈልጋለሁ። ማለቴ ጓደኛ አለኝ፣ የሞዶ ልጅ አለ ብለሽኝ አለበለው የሆነ ሰ- እሱን ነው የምታገቢው? ሳያውቅ ምን ብዬሽ አገባለሁ? ሳይረፍድ ካወቀ ምናልባት አገባለሁ። ሰላም ውዴ፣ የተከበራችሁ አድማጭ ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው። እናንተ እንዴት አላችሁልኝ? ቪዲዮውን ስጀምሩ ላይክ ማድረጋችሁን አትርሱ። እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ እናመሰግናለን። እንግዲህ በዛሬው ክፍል ሞገስ አመለጠ ሞገስ አመለጠ። ሞጌ እንግዲህ እግሬ አውጪኝ ብሎ እየፈረጠጠ ይገኛል። እንግዲህ መዳረሻው መጨረሻው ምን እንደሆነ ባይገባንም እንግዲህ ሞጌ እግሬ አውጭኝ ብሎ እየፈረጠጠ ነው። ወደፊት እንግዲህ እዚና ጋ ፊት ለፊት በአጋጣሚ ቢገናኙም እንግዲህ ሽጉጥ አውጥቶ ሊተኩስ አቀባብሎ ከያዘ በኋላ እንግዲህ ፍራት ተጉልበት ፍራት ከጉልበት ሆኖ እንግዲህ ፊቱን ወደ ኋላ ዘወር ሲያደርግለት እግሬ አውጭኝ ብሎ አመልጧል። እንግዲህ የሞገስ ማምለጥ እኔ እንዳሰብኩትኝ እንደሚመስለኝ እንግዲህ እንደማይለቀው ያቃል። ግን ሽጉጥ ይዞ ወደ ኋላ ማፈግፈግ ምንድነው እያለው ነበረ እንግዲህ ማለት ነው ሞገስ አሁን ላይ እንግዲህ ወንድ ልጅ ቆረጠ ብሎ ነበር ከቤት አወጣጡ የነበረው፣ ግን እዛ ጋር ሲደርስ እንግዲህ ብዙ ነገሮች የመጡበት ይመስለኛል። ምክንያቱም እንግዲህ ዝና ወይ ወይኔ ወይ አንተ እንተርፋለን ሲለው እኔ ነኝ የምተርፈው እንዳትጠራጠር፣ አንተ ግን ትወድቃለህ እያለው ነበረ። ለእሱም እንግዲህ ተኩስ ብሎታል ሉላ። ይሄን ያክል ወንድነት በቃ ሰጠች ማለት ነው። ተኩስ እንግዲህ እሱ ወንድ ነህ። ሽጉጥ ይዞ ወደኋላ መሸሽ ምን ይባላል? ነው የያዝከው ሽጉጥ ፕላስቲክ ነው? እንግዲህ በቃ እየተንቀጠቀጠ ነበረ ማለት ነው። ላድርገው አላድርገው ላድርገው አላድርገው እየተንቀጠቀጠ እየተወዛገበ ነበረ ግን ያው ምንም ብቻ አላደረገውም። እግ ውጭ ብሎ አመልጧል። ግን አሁን ምስክር እየተከተለው ነው። ምክንያቱም ዝና አሁን እሱን ሞገስን መምታት ወይም የሆነ ነገር ማድረግ አይደለም የሚፈልገው። ምክንያቱም ሞገስን እዚህ ጋር ቢመታው ቢወድቅ፣ ለሱ የሚያገኘው ነገር የለውም። የሚፈልገው ዋናው ትልቁ ነገር የሚገባበት ቤት ተከታትሎ አካባቢውን አውቋል፣ ቤቱን ተከታትሎ ቤት ውስጥ ገብቶ ሉላን መያዝ ነው ከዛ በኋላ ሉላን ይይዛል እሱንም ደግሞ ዛው እርምጃ ይወስዳል ብሎ ነው ያሰበው ማለት ነው። ካልሆነ ደግሞ በቁሜ ሞች አለውኝ ሞገስ የኔ ሚስት ይህን ያክል ቀን ይዟት ሲቀመጥ እኔ በቁሜ የሞትኩ ሰው ነኝ። ስለዚህ እኔ ምንም የማረባ ሰው ስለሆንኩኝ ወይ መሞት አለብኝ ወይ መግደል አለብኝ ብሎ ነው እንግዲህ ዝና ከቤቱም የወጣው ብቻ ከባድ ነው። ሞገስም እንግዲህ ውጭ ብሎ ሸሽቷል። ሞገስን እኔ የሸሸበትን ብዬ ማስበው ምንደው ታውቃላችሁ? አሁን እዚህ ጋር ዝና ላይ ቢተኩስ ዝና ኦረዲ ምታኝ በቃ በቁሜ ስለሞትኩኝ እኔ ካለሉላ የኔ ህይወት የሞተ ነው። ስለዚህ ምታኝ በቃ ተኩስ አድርገው እያለው ነበረ። ስለዚህ ዝና አሁን እዚህ ጋር በቃ ወይ መሞትን መርጧል። ወይ መሞትን ወይ ማግኘትን ላይ ነው። ስለዚህ እሱ ከሆነ ደግሞ ዝና ተመልሶ ዝናን አሁን ሞገስ ቢተኩስበትና ዝና ቢሞት ወይ ዝና ቢወድቅ ሞገስ ይታሰራል፣ ሞገስ ይያዛል። ያ ደግሞ ለዝና ትልቅ ቻንስ ነው ማለት ነው። ዝና የሚፈልገው በቃ ወይ እኔ ጋር ትሆናለች፣ አለዛ ደግሞ ከሁላችንም ውጭ ትሆናለች። እሱ ወይ አንደኛችን ሞተን ወይ እሱ ይሞታታል ወይ እኔ እሞታታለሁ። አሁን የዝና እንትን ማለት ነው። እንግዲህ ምን ምን ላይ እንደሚደርስ ፈጣሪ ይወቀው። እንግዲህ ምናልባት አልባት ሞገስን ይደርሱለታል ብዬ አስባለሁኝ። ምክንያቱም ለዳጣ ደውሎ ነግሯታል። ከዛ ግን ያው እንግዲህ ዳጣ ከብሩክ ጋር ሆነው መተው እንትን እንደሚሉት አነጣራ አጠርም ማለት ነው ይመጡለትና በዛ መልኩ እንግዲህ ብሩክ ከመጣ ያው ዝና ጋር ስለሚጋፈጥለት በዛ መልኩ ሊያመልጡ ይችላሉ የሚል ተስፋ አለኝ ማለት ነው። ግን አሁን ላይ ሉላን መልሶ ዝና እጅ ከገባች በጣም ከባድ ነው። በጣም ማለት ለነሱ የማግኘት አለማግኘት ብቻ ሳይሆን ለሷ በጣም አደጋ ነው። ሲቀጥል፣ አሁን ላይ እሷን አንደኛ፣ እሱ በጣም ከአሁን ቀደም ሲያሰቃያት ነበር። አሁን ደግሞ ሌላ አደጋ አለው። ሁለተኛ እሷ ራሷ እራሷን ለማጥፋት ነው አሁን ላይ የምትፈልገው፣ ማለት ነው። በዚህ ሁኔታ ከሆነ መልሶ ሉላ ዝናጅ ከገባች እራሷን ነው የምታጠፋው። ምክንያቱም መኖር ሁሉ ነው ያስጠላኝ እያለች ነው፣ እንግዲህ ማለት ነው። እንግዲህ መጨረሻቸው ምን እንደሚሆን በአዲስ ክፍል ቀጣይ ይዘ እንመጣለን። እስከዛ ሰብስክራይብ እያደረጋችሁ ጠብቁኝ። ሌላ እንግዲህ ኢፍራታ ኢፍራታና ማለት እኔ የሚገርመኝ ማለት ነው ሞገዝም እሺ ተባራሪ ሆኖ እየሮጠ ነው። ዝናም አባራሪ ሆኖ እየተከተለ ነው። የማህሌት አብሮ ማረጥረጥ ነው ያልገባኝ። ዝና ከዝና ስርስር የምትሮጠው ባለፈ ማይታቹዋል። ሞ ብሩክ ብሩክና ዝና ሲገጥሙ ማህሌት አብራ ነበረች። አረባክ ገደልከው ሞተው እያለች ነበር ማለት ነው። ወይ አትገላግል ወይ አታግዝ። ብቻ እጇን በራሱ አድርጋ እጇን በፋ አድርጋ ዝም ብላ ነው የምትመለከተው ማለት ነው። አሁንም እንግዲህ እንደዚሁ እያለች ነው ያለችው። ልቧስ ከሚፈርጥ እየሮጠች ነው። አላቅም እንዴት እንደምትሆን አይዞች ነ ተከታይ አብሽር ይላታል። ዝናም ለምን እንደፈለጋት እሱም አልገባኝም ማለት ነው። ሲገባችሁ፣ ጋይስ ኧረ፣ ወይኔ፣ አይ ማለት እንደ መጠቀሚያ አድርጎ መጫወቻ ሲያደርጋት እንኳን ማይገባት ገልቱ ማለት ነው ደግሞ እኮ እንዴት አድርጎ እንደሚሰድባት በስመ አብ እንዴት እንደሚወርዳት እኮ፣ በቃ ሰው መስራት እራሱ አትታየውም። ደግሞ እሷ ትጀጃላለች በፍቅር ጠብ ማድረግ አለብኝ ምናምን እያለች ትዘነቃላለች ማለት ነው። እንኳን በፍቅር አይን ላይ አጭራሽ ሰው መስራት ታየዋለች። እና መጀመሪያ አይ ይሄ ድረስ ነው እኮ guys። ሌላ እንግዲህ ዳጣ ዳጣ፣ እንግዲህ ተመልሳ ያው ባለፈው ክፍል ሄዳ ነበር ቤተሰቦቿ ጋር፣ እዚያም ያለውን ነገር እንትን ብላ ነበር የመጣችው አባቷን ያው አግኝታለች እንዳያችሁት፣ ያው እዴ እኔ ውጤት ነው ምን ይጠበቃል? ግን መታል ማለት ነው። ተመልሳ እንግዲህ ለሞገስ ደውላለት፣ መታው ሰደኝ ባክ፣ እኔ ደብሮኛል፣ ብቸኝነት እየተሰማኝ ነው። ስለዚህ ወደዛ መምጣት አለብኝ፣ ናፍቃችሁኛል እያለች ነበረ። መታው ሰደኝ እያለች ነበረ ሞገስን። ሞገስ እንግዲህ እኔ እዛ እንኳ መምጣት አልችልም ብሏት ነበረ፣ ግን እሷ መታለይ ማለት ነው። መታም እንግዲህ እነ ብሩክ ቤት ነው የገባችው እነ ብሩክ ቤትም ስትገባ እንግዲህ ቅድስትና አቡራ እያወሩ ነበረ። ያው ቅድስት እንግዲህ እንድታከብረኝ ፈልጋለሁኝ ትዳር ማግባት ፈልጋለሁ፣ ልጅ መውለድ ፈልጋለሁ፣ ሕይወት በመስራት ፈልጋለሁ እያለችው ነበር እንግዲህ ብሩክን። ብሩክም እንግዲህ ገብቶታል ተረድቷታል። አኪለከ እንደዛ ነው እንዲህ እያላት ነበር ማለት ነው። ለዚያም እንግዲህ እሺ አልጋ ያን አንጥፊልኝ ብሏት ከአልጋ ክላስ ገብታ እንግዲህ አልጋ ክላሱን አነጠፈች፣ እያለ ከኋላ መጥቶ እንግዲህ የቂጧን ቸብ ሲያረጋት በጣም ነው የደነገጠችው። ድንጋጤን ሳይሆን በቃ የሆነ ደስ ነው ያላት፣ ደስ የሚል ስሜት ነበር ያዘ የነበራት። በቃ ገብቶታል ማለት ነው፣ ተረድቶታል ማለት ነው ብላ ደስ ብሏታል። ከዛም እንግዲህ በጣም ነበር ራሷ ጋር ስታወራ የነበረው። በቃ ጋሼ ተረድቶኛል ማለት ነው ገብቶታል ማለት ነው እያለች ነበር ማለት ነው። እንግዲህ እነሱም በቅርቡ እንግዲህ ትዳር ላይ እንደሚገቡ አንጠራጠርም ማለት ነው። እንጠብቃለን ቅድስት የመሽ በጣም ነው ደስ ያላል። ያው እንግዲህ ደግሞ ሞገስ ትናንት እንዳያችሁት። ድንግልናዋን ልሸጥ ነበር ለአንተ ብር መጨመሪያ፣ ብሎት በጣም ነው የተገረመው ማለት ነው። ብርኬ፣ በቀጣይ ክፍል እስከምንገናኝ ላይክ እያደረጋችሁ ጠብቁ። እንዶች፣ ሁሌም ከጎኔ ስለሆናችሁ አመሰግናለሁ።